ሰላም የዩቲዩብ ተከታታዮቻችን፣ ዛሬ በጣም ልዩ እና አስገራሚ ቪዲዮ ይዘንላችሁ ቀርበናል። በዚህ ቪዲዮ በዓለም ዙሪያ ከተለያዩ ሀገራት የወጡ እጅግ አስቂኝ እና አስገራሚ ህጎችን እንቃኛለን። ቪዲዮውን እስከ መጨረሻው ድረስ በመከታተል ይዝናኑ። አስደናቂ ህጎች። አንደኛ እንግሊዝ። ወደ እንግሊዝ ፓርላማ ሳይፈቅድ መሞት ህገወጥ ነው። ይህ ህግ ለምን እንደወጣ በትክክል አይታወቅም። ነገር ግን ይህ ህግ አሁንም የእንግሊዝ የህግ መጽሐፍ ላይ ይገኛል። ሁለተኛ ጣሊያን። ወደ ጣሊያን ደግሞ ስናልፍ በቬነስ አደባባይ እርግብን መመገብ ህገ ወጥ ነው። ይህ ህግ የወጣው እርግቦች አደባባዩን ስለሚያቆሽሹ ነው። ይህን ህግ የሚጥሳው ከፍተኛ ቅጣት ይጣልበታል። አራተኛ አውስትራሊያ። ወደ አውስትሪያ ደግሞ ስናልፍ ከምሽቱ አስር ሰዓት በኋላ ቫሊን ክሊነርን መጠቀም ህገ ወጥ ነው። የህግ የወጣው ሰዎች በምሽት በቫሊየም ክሊነር ድምጽ ሰዎችን እንዳይራብሹ ነው። አምስተኛ ጃፓን፣ ወደ ጃፓን ደግሞ ስንመጣ ከመጠን ያለፈ ውፍረት ህገ ወጥ ነው። ይህ ህግ የወጣው የጃፓንን ህዝብ ጤና ለመጠበቅ ነው። በጃፓን ወንዶች ከ40 ኢንች በላይ መወፈር አይችሉም። ሴቶች ደግሞ ከ36 ኢንች በላይ መወፈር አይችሉም። ስድስተኛ ፈረንሳይ፣ በፈረንሳይ የአሳማን ስም ናፖሊዮን ማለት ህገ ወጥ ነው። ናፖሊዮን ብሎ አሳማን የጠራ ሰው 10 ሺህ ዶላር ይቀጣል። ሰባተኛ፣ ስዊዘርላንድ፣ ከምሽቱ 10 ሰዓት በኋላ መጸዳጃ ቤት መጠቀም ክልክል ነው። ከምሽቱ 10 ሰዓት በኋላ ሲጸዳዳ የተገኘ ሰው የገንዘብ ቅጣት ይጣልበታል። ስምንተኛ፣ በካናዳ ውስጥ ጥንቆላ ህገ ወጥ ነው። አንድ ሰው ወደ ካናዳ ጥንቆላ ሲሰራ ቢገኝ አስር ዓመት ይታሰራል። ዘጠነኛ፣ በአውስትራሊያ ሀገር ውስጥ እሁድ ቀን ሮስ ሱሪ መልበስ ህገ ወጥ ነው። ሮስ ሱሪ አርጎ በእሁድ ቀን የተገኘ ሰው አንድ ሺ ዶላር ይቀጣል። ዛሬ በዓለም ላይ ስለሚገኙ አስቂኝና አስገራሚ ህጎች ተመልክተናል። ስለ ተከታተላችሁን ከልብ እናመሰግናለን። አስተያየቶቻችሁን በኮመንት ላይ ጻፉልን። ቻናላችንን ሰብስክራይብ በማድረግ ለሌሎችም ሼር ያርጉ። በሌላ ቪዲዮ እስከምንገናኝ ቸረን ሰንብት።